እሺ እነዚህ ደግሞ ማለት ነው የምታዩአቸው መዳም ቤት ሀበሾች ናቸው። እንዴት እንደሚጣሉ ማለት ነው ላሳያችሁ፣ ተመለከቷቸው። ማሻአላህ ማሻአላህ። እኔ ስንት ስራ እያለብኝ አንቺ እዚህ ቁጭ ብለሻል ስልክ ጋር አይደብርሽም? ትንሽ እንኳን ጽዳት ቢሆንስ፣ ለዓዝ አገዝ አለብሽ። ጽዳት ጨርሻለሁ፣ ያኔ እቀመጣለሁ። ማይስት ወይ ምግብሽን እስከ ሰራሽን ድስቀደም አግዢሻለሁ ወስጄልሻለሁ። እኔ ጽዳት ነኝ የራስሽን ደሞ መዳን ነግራሻለሁ። አይደለም እንዴ ለጽዳት ነው የመጣችሁ ብላ ነው። ግን ጁማአ እስከሆነ ድረስ እኔ ስራ ይበዛብኛል፣ ልታግዥኝ ይገባል እና ከተማገርኩሽ። አሁን ደሞ መን ተሰጣሽ ለምን ትቀመጨልሽ ነው እኔ አንቺ ልጅ። ምሰሪ ከሆነ ስራሽን በስርዓት አክብረሽ ስሪ። ማሰሪ ከሆነ እኔ መቅረት ይችላል እውነት እናገራለሁ ለመገብ ምንድን ነው ወደ ኢትዮጵያ ይሄዳለሁ አለ ወደ ኢትዮጵያ ይሄዳለሁ ነው እናገራለሁ ተቃጣ ብለሽ ትሰሪያለሽ ማስፈራሪያ ነው እንዴ ወደ ሀገር ይሄዳለሁ አላ በዛሽም ጭራሽ እና ሀባቢ ሰላም አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ በእያላችሁበት ሰላምታ ይድረሳችሁ ላይክ ሼር ሰብስክራይብ ያደረጋችሁ ስለምታበረታቱኝ ሁሉ እናንተንም ወላሂ ጀዛችሁን አላህ ይክፈላችሁ እኔ አይደለሁም እናንተን ብቻ መስገናኝን በጣም ትልቅ ትልቅ ነው። አገሬ ላይ እንደምበራታ እያደረጋችሁ ነው ማለት ነው እና በጣም አመሰግናችኋለሁ። ኢንሻአላህ እናንተም እንግዲህ ወደ አገራችሁ ሰርታችሁ ካትጣሉ፣ እንደዚህ እህቶቻችሁ ጋር ሳትነታረኩ ምናምን ወደ አገራችሁ የምትገቡ አለ ያደርጋችሁ፣ የያዛችሁት ይበርክትላችሁ ማለት ነው እና እንግዲህ እነዚህ እህቶቻችን እንደሰማችኋቸው፣ ቢያንስ እየተጋገዙ እንዳለ ቢያንስ በመሃል ጸባ አለ ሀበሻ ሁነን መቼም ጠባ ነው እንወዳለን፣ በይሄርንበት ጸብነን እና ትንስ ልባችን ቲደፍሮን አንወድም። ያው የታወቀ ነው። ግን ቢሆንም መተጋገዝ ግድ ነው ያለ ነው። ግን እንደዚህ ደግሞ ቢያንስ አግዛታለች፣ እቺ ልጅ አግዛታለች፣ ስራዋን የተሰጣትን ጨርሳለች። እኔ እንደኔ እንደኔ ከሆነ ያው ቢያንስ ስራዋን መዳም የሰጠቻትን ስራ ጨርሳለች። አረፍ ብትል እንደኔ ኖርማል ነው። ከዛ በኋላ ደግሞ ይቺ ታዘነችላት። መተዛዘን ግድ ነው። ሀበሾቹንም በተለይ አንድ ቤት እንደዚህ እየኖር ቢያንስ የምትነጋገዝ አሪፍ ነው። ያው እንግዲህ እንደሰማችኋት ነው፣ አግዥሻለሁ ማረፍ አለብኝ ቁጭ ልበል ስትላት ነው በመሀል ጸቤት ተፈጠረው። እናገራለሁኝ ለመዳም ከዛ በኋላ ያው ተተናገረች። ደግሞ እንግዲህ ጥላቻ ነው እያደር ጥላቻ ነው እንጂ ሌላ መፍትሄ ሊኖር አይችልም። አሁን ይች ልጅ ለመዳሟ ተናገረች ማለት ምንድን ነው ይሄን ቪዲዮ ልትሰማው ትችላለች። ሼር አድርጉት እስኪ ሼር አድርጉት እና አሁን ይሄን ቪዲዮ ቢያንስ ለመዳም ከተናገረች ይቺ እህታችን ምንም ላትሆን ትችላለች፣ ግን ጥላቻ ያድርባታለች ልጅ በቃ፣ እሚገዳደሩት ኮ ለዚህ ነው ሴት ለሴት የሚደባደቡ ምናምን የሆነ አካል ጉዳት ምናምን የሚደረሩ ሰው አንድ ቤት ላይ እንደዚህ ነው እወቁ። እና ጥላቻ ያድርባታል ከዛ በኋላ በሁዳችንም ታስባት በሁዳት በሁዳት ሰርባታለች። ንዝ ባፋ ባታውጣ እንኳን ቢያንስ ተሰርባታለች የሆነ ህሊናው ይጎዳል አይደል? ከዛ በኋላ ጥላቻ እያደር ይመጣል፣ ያላት ፍቅር እየቀነሰ ይመጣል እያደር። የሆነ ነገር ልታረጋት ትችላለች። አያችሁት? እና ራስ በራሳችን ነው መተጋገዝ ያለብን፣ መተዛዘን ራሳችን ካልተዛዘን ማንም ማዝነን። በተለይ እንደዚህ ሰው ሀገር ሆነን ቢያንስ እንደዚህ ለመዳም እናገራለሁኝ። እንደዚህ እንደዚ አያስፈልግም፣ በቃ ንገርሻት አግዥኝ አልሻት። ከዛ በኋላ ፍቃደኛ ከሆነ ታግዝሻለች፤ ፍቃደኛ ካልሆነ ደግሞ የራሷን የተሰጣትን ስራ በአግባቡ ተሰራኝ፣ ጽዳትና ተሷ ጽዳቷን ተሰራኝ። በቃ አንቺም የተሰጠሽን እንድድልሽ እንደጣች ስለሆነ ማለት ነው፣ ለጣ እኮ ማለት ነው ለጣ ነገር እጣ ነው። ይችን አሁን ምግብ ደረሳት። ይች ይቺኛዋ ደሞ ጽዳቷን ሰራች። ካለዘነችላት ቁጭ ብትል መብቷ ነው አይደል? እንደኔ እንደኔ መብቷ ነው። ይቺም እጣዋ ነው። ምግብ ነው ትሰራው። ምግቧን ከሰራች ቁጭ ከተዛዘኑሳ፣ ሁለታቸውም ባንድ ጽዳታቸውን ከጨረሱ በኋላ ሁለታቸውም ቢያንስ እንደዚህ ማድረግ እኮ ይችላሉ። ያቺ ምግብ ይቺም ጽዳቷን ከምትሰራ ቢያንስ ሁለታቸውም ጽዳታቸውን ጽድተው ቀጥታ ወደ ምግባቸው ከዛ በኋላ ይቀልላቸዋል። ባንድ ለሁለት ሲሆን ማለት ነው። እንደዚህ እንደዚህ ያለ እንደዚ ሆነ ትርክ ያስፈልጋል። በጣም ከባድ ነው። እኔ ወላሂ በጣም አዝኛ ያለሁ እኔ ምክንያቱም ቢያንስ ሀበሾቹ ነን እህት እናት፣ በተለይ ሴት ለሴት ታልተጋገዘ እንደዚህ ጠማጫር ምንድን ነው። ምንም አይሉትም ብቻ ከባድ ነው። እናስ ደግሞ ዞር ዞር ስላ አንድ ቪዲዮ አግኝቻለሁኝ እና ያስፈራል። ተጠንቀቁ፣ ምግብ የምትሰሩ ሴቶች። እስቲ ይሄን ቪዲዮ ተመለከቱት። እና ፈነድ አያችሁት? በጣም ተጠንቀቁ፣ እንደዚህ አይነት ነገሮች ኦቭ ለራሱ የሚፈነዳ ነገር ነው። አሁን ላይ ያለው እየመጣ ያለው በጣም አርቲፊሻል የሆነ ነገር ነው እየመጣ ያለው ሰጠገምት ከፍንዳታ ነገሮች ራሳችሁን ጠብቁ። ምግብ የሚሰሩ ሴቶች ማለት ነው እና በጣም ከባድ ነው። እንግዲህ እንደምታት በጣም ወርሯታል ከኋላ መቷታል። እና ራሳችሁን ጠብቁ ከነዚ አይነት ነገር በጣም ከባድ ነው፣ ሞትም ያደርሳል። እንግዲህ እህቶቼ፣ ወንድሞቼ ብያላችሁበት ሰላምታ እንዳለ ሆኖ ነው ሲሆን ምስጋናም ይደርሳችኋል። በጣም አመሰግናለሁኝ ወለኝተበለቀባቸው ወይምግሞ እና እንግዲህ በያላችሁበት አላ ይጠብቃችሁ። እናንተ እንግዲህ ሰበቡን ታደርሱት አላ ይጠብቀኝ እያላቸው፣ ሁላችሁም በያላችሁበት አላ ይጠብቃችሁ። ይህ ምሪ ነው የምታመልኩት አምላክ ይጠብቃችሁ። በተለይ ስደት ናችሁ፣ ብዙ ነገር ትሰራላችሁ፣ ብዙ ትእዛዝ አላችሁ። ወንዶችም አሁን ኮንስትራክሽንስ ብዙ አሉ ላይ፣ በተለይ እንደዚህ መኪና የሚጭኑ ሰሞኑ እየተዘዋወረ ኮፒራይት ያመጣብኛል እንጂ ማለት ነው። እንደ ሲሰራ ከመኪና ላይ ጭናለሁ ብሎ ማለት ነው። ብዙ እየደረሰባችሁ አይታችሁ ከሆነ ከፎቅ ላይ እየወረደ ነው። ይውደቁ ነው ያሉት። በጣም ተጠንቀቁ። በጣም ወንድሞች እህቶች፣ እና ያላችሁ በተደጋጋሚዎችን ጠባቆችን፣ እና ሴቶች እንደዚህ እንደዚህ አይነት ፍንዳታዎች አሉ። ራሳችሁን ጠብቁ። አብዛኛው ደግሞ በትናንትና ይትልሽ ልጅ በሰሞኑን በሞተችው ኮይት ማለት ነው ቤይሩት፣ ቤይሩት ነው በሞተችው ልጅ በጣም ተደናግጠናል። ሁላችሁ ያው ሀበሾች ለሀበሻ በጣም ይጨካከናል። ትምህርት ነው አያችሁት። እነዚህም መጀመሪያ ላይ እንዳያችኋቸው ልጆች ዕጣ ፈንታም ሊሆን ይችላል፣ ይህ ማለት ነው። አያደርስባቸው ግን እንደዚህ ተሆነ በቪዲዮቸው ቲክቶክ ላይ እናያል። ምክሯቸው የምሬ ነው፣ እንደዚህ አይነት ጣና ያደርሳቸው። የምር ምክሯቸው፣ ምክንያቱም እንደዚህ ዘላቂነት ከሆነ ወይ ይደባደባሉ፣ ወይ የሆነ ነገር አካል ጉዳተኛ ይሆናሉ። ተደባደቡ፣ እነዚህ ሁለት ልጆች ተመለከቱ። የተደረገባቸው ወይም ደግሞ በስራቸው እና እንደዛ ነው ባለመገኘት። እንግዲህ አብዛችሁ ጥያቄ ጠቃችሁኛል አገር መስራት ያለብንን ስንመጣ ምናምን ብላችሁኛል። ቀጣይ ቪዲዮ ሰራላችኋለን። እንግዲህ በያላችሁበት ያላ ሰላም ዝናት ይላችሁ አጁ ተቋዳ ልጅ አልወለዳችሁም። ልልጅ ለወልድ አልወለድኩም አድርግልኝ ናም ብላችሁኛ። ልጅ የሌለሽም አላህ ልጅ ስጥሽ አላህ ሊወፍቅሽ፣ እንግዲህ ማለት ነው እና እንዳይርዝምባቸው፣ አመሰግናለሁ። መልካም ስራ፣ መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ጠቀብድ ደግሞ እንገናኛለን። ምርቃቴን ይዤ ነው ማለት ነው። ምስጋናዬን እና ምርቃቴን እና ሰላምታዬን ይዤ እመጣለሁ። ይሄ ራሱ በቂ ነው። ወይም ደግሞ እና መልካም ጊዜ፣ መልካም ቆይታ ይሆንላችሁ።